ጊዜም ከፍተኛ ጎል አግቢ ነው። በእንግሊዝ ፕሪምየር ሊግ ታሪክም አምስተኛው የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል። በዚህም የጎል ማሽን በሚል እስከ መጠራት ደርሷል። አልሞ ካውሎን ባዚል፣ ባዜል፣ ቼልሲ፣ ፊዮረንቲና፣ ሮማ እና ሊቨርፑል እስካሁን የደረሰባቸው ክለቦች ናቸው። የፕሪምየር ሊግ፣ ሻምፒዮንስ ሊግ፣ ኤፍኤ፣ ካራባኦ፣ ኮሚኒቲ ሺልድ እና የዓለም ክለቦች ዋንጫን ተራ በተራ አንስቷል። አሁን ላይ በወር አንድ ሚሊዮን አራት መቶ ሺህ ፓውንድ ይከፈለዋል። ይህ በኢትዮጵያ መገበያያ ገንዘብ በወር 225 ሚሊዮን ብር ገደማ እንደማለት ነው። በሀገሩ ከግለሰብ እስከ መንግስት ድረስ የገንዘብ ድጋፍ ያደርጋል። እንደውም በአንድ ወቅት ቤተሰቦቹን የዘረፈን ሰው ሳይቀር ገንዘብ ቢቸግረው ነው በሚል ድጋፍ አድርጎለት ስራ እስከ ማስጀመር የደረሰ በጎ አድራጊም ነው ይባልለታል። ደጋፊዎቹ የግብፅ ንጉስ ፈርዖኑ፣ አራተኛው ፒራሚድ እና ሌላም ሌላም ስያሜዎችን በመጠቀም ይጠሩታል። እሱ ግብፃዊው መሐመድ ሳላህ ነው ጤና ይስጠለን ከተራራ ኒውስ ስለ መሐመድ ሳላህ ቢያ በምትገኝ ናግሪክ የተባለች አነስተኛ መንደር እንደ አውሮፓውያን አቆጣጠር በሰኔ 15 1992 ተወለደ የመጀመሪያ ደረጃ ትምህርቱን በዚያው በትውልድ ቀዮ የጀመረው ሞ ሳላህ የሁለተኛ ደረጃ ትምህርቱንም አጠናቋል በትምህርቱ ጎበዝ የነበረ ቢሆንም ከወንድሙና ጓደኞቹ ጋር በሰፈር የጀመረው እግር ኳስ ጨዋታ ግን የኋላ ኋላ አሸንፎት ከፍተኛ ትምህርቱን ሳይገፋበት ቀረ። ሳላህ ኢቲሃድ ባይሶን እና ኦትማሶን ታንታ ለተባሉ የአካባቢ ወጣት እግር ኳስ ክለቦች በሚጫወትበት ወቅት እንደ ብራዚላዊው ሮናልዶ፣ ዚነዲን ዚዳን እና ፍራንሲስኮ ቶቲ እውቅ ተጫዋች ለመሆን ያልም ነበር። ይህን ህልሙን እውን ለማድረግም ወደ ልምምድ ስፍራ ለመመላለስ ሶስት ሰዓት የፈጀ ጉዞ ያደርግ ነበር ይባላል። በዚህም በተደጋጋሚ እየረፈደበት ከትምህርት ቤቱ ይቀር ነበር። የሆነው ሆኖ በ14 ዓመቱ 2006 ላይ የተቀላቀለው አልሞካውሎን ክለብ የሙሳላህ የፕሮፌሽናል እግር ኳስ ሕይወት መነሻ መሰረት መሆኑ ይነገራል። ሳላህ ወደዚህ ክለብ የገባበት መንገድም አስገራሚ ነበር። በወቅቱ የክለቡ አለቃ የሆነ ሰው ሌላ የታሰበ ተጫዋች ለመመልከት እነ ሳላህ ልምምድ በሚሰሩበት ስፍራ ይገኛል። በዚህ ጊዜ የሳላህ አስደናቂ ብቃት ቀልቡን ሳበውና ያሰበውን ትቶ ያላሰበውን ሳላህን በልቡ ይዞ ተመለሰ። ሳላህም ወዲያው ወደ ክለቡ ገባ። አስራ አምስት ዓመት ሲሞላው ደግሞ ከክለቡ የወጣቶች ቡድን ወደ ዋናው ቡድን እንዲያድግ ተደረገ። ችሎታውን የተገነዘቡት የክለቡ አመራሮችም ሳላህ በወቅቱ ቀጭን ነበርና የአካል ብቃቱ እንዲደነድን ከአመጋገብ ጀምሮ ነገሮችን አስተካክለው በሚፈልጉት ልክ ሰሩት። እንዲህ እንዲያይ ያለ በ2010 በዋናው ቡድን ተሰልፎ ለመጀመሪያ ጊዜ በግብፅ ፕሪምየር ሊግ ለመጫወት በቃ። ይሁንና ሳላህ በተደጋጋሚ እየተሰለፈ ጎል ማስቆጠር አልቻለምና በጨዋታዎች ማጠናቀቂያ ሁሌ ማልቀሳ በዛ። ጓደኞቹም ስሜቱን ለመጠበቅ አበረታቱት። በኋላም በዚያው ዓመት መጨረሻ የመጀመሪያ ጎሉን ማስቆጠር ቻለ። ይህን የሳላህ በራስ መተማመኑ እየጨመረ መጣ። ጎሎቹንም በክለቡ ደጋገመ። በጠቅላላው በክለቡ እስከ 2012 በነበረው ቆይታው 45 ጊዜ ተሰልፎ 12 ጎሎችን አስቆጥሯል። ይሁንና የግብፅ ፕሪሚየር ሊግ በጊዜያዊነት መታገዱን ተከትሎ በዕድሜም በብቃትም እየበሰለ የመጣው ሳላህ ወደ ስዊዘርላንዱ እግር ኳስ ክለብ ባዜል አመራ። ሳላህ ወደ ባዜል የገባበት መንገድም አስገራሚ ነበር። በወቅቱ የግብፅ ከ23 ዓመት በታች ብሔራዊ ቡድን በባዜል ከተማ የወዳጅነት ጨዋታ አድርጎ ነበር። ታዲያ በዚያ ጨዋታ ሳላህ ሁለት ጎል በማስቆጠር ያሳየው ድንቅ ብቃት የባዜል እግር ኳስ ቡድን ሰዎችን ቀልብ መግዛት ቻለ። ይህን ተከትሎም በከተማዋ ለሳምንታት እንዲሰነብት ጥሪ ቀረበለት። ይህን የተቀበለው ሳላህም ስንባቶ ተመችቶት ይሁን በሌላ መንገድ ለባዜል በዚያው የአራት ዓመት ኮንትራት መፈረሙ ተሰማ ሞ ሳላህ በባዜል ቆይታው በሀገር ውስጥ ሊግ በአውሮፓ ሻምፒዮንስ ሊግ እና በኢሮፓ ሊግ ውድድሮች 79 ጊዜ በመሰለፍ ሀያ ጎሎችን አስቆጠረ ክለቡ በሀገር ውስጥ ዋንጫዎችን እንዲያነሳ አግዞታል። ይሁንና ነገሩ እንዳሰበው አልሆነለትም እና በ2014 መጀመሪያ ክለቡን ለመልቀቅ ወሰነ በዚህ ጊዜ ቼልሲ እና ሊቨርፑል ተጫዋቹን ለማስፈረም ቢፎካከሩም በመጨረሻ ላይ ቼልሲ በ11 ሚሊዮን ፓውንድ የግሉ አደረገው በዚህም ሳላህ በእንግሊዝ ለለንደን ክለብ የፈረመ የመጀመሪያዊ ግብፅ ተጫዋች ለመሆን በቃ ሳላህ በቼልሲ ቆይታው የመጀመሪያ ጨዋታውን ያደረገው ከኒውካስትል ጋር ሲሆን የመጀመሪያው ጎሉን ያስቆጠረው ደግሞ በአርሰናል ላይ ነበር በጨዋታው ቼልሲ አርሰናልን 6 ለዜሮ ነበር ያሸነፈው። የሆነው ሆኖ የ2014/15 የውድድር ዘመን ማጠናቀቂያ ላይ ለሳላህ አስቸጋሪ ነው የተባለ ነገር ተሰማ። ይኸውም ከከፍተኛ ትምህርት ሙከራ ጋር በተያያዘ በገባ ውል መሰረት በግብፅ ወታደራዊ አገልግሎት እንዲሰጥ ይፈለጋል የሚል ነበር። ይህ የሳላህን ቀልብ ነጠቀ። ይሁንና ነገሩ እንደምንም ተድበስብሶ ቢያልፍም ሳላህ በተጠበቀው ልክ ለቼልሲ መሰለፍና ጎልም ማስቆጠር አልቻለም ይባላል። በቂ እድል አልተሰጠውም የሚሉም አሉ። 19 ጊዜ ተሰልፎ ያስቆጠረው ጎልም ሁለት ብቻ ነበር። ይህ በደጋፊው ዘንድ ከፍተኛ ነቀፌታና ትችትን አስነሳበት። በዚህም ሳላህ ወደ ጣሊያኑ ፊዮረንቲና እግር ኳስ ክለብ በ18 ወራት የውሰት ውል ተዛወረ። ፊዮረንቲና ለሳላህ በአንጻሩ ተመቸው፣ በሴሪያውና በአውሮፓ ውድድሮች ጎሎችን ደጋግሞ አስቆጠረ። 29 ጊዜ ተሰልፎ 9 ጎሎችን ለክለቡ አበረከተ። ይሁንና ኮንትራቱ ሲያበቃ በቋሚነት እንዲቀጥል ቢጠየቅም አልፈልግም የሚል መልስ ሰጠ። በዚያው በጣሊያን ለሮማ ክለብ መፈረም እንደሚፈልግ አስታወቀ። ቼልሲ እና ፊዮረንቲና በፍርድ ቤት ከተከራከሩ በኋላ በ2015 አጋማሽ ሳላህ ወደ ሮማ በውሰት ውል አቀና። በክለቡም ድንቅ ብቃቱን ማሳየት ጀመረ። በ42 የጨዋታ ተሳትፎ 15 ጎሎችን ያስቆጠረው ሳላህ የውድድር ዓመቱ የክለቡ ምርጥ ተጫዋች ተብሎ ተመረጠ። ይህም ሳላህን በ15 ሚሊዮን ፓውንድ በክለቡ በቋሚነት እንዲፈርም አደረገው። የሳላህ የእግር ኳስ ጥበብ እያደር ማበብ ጀመረ። በ201617 የውድድር ዓመት በጣሊያን አንጸባረቀ። በዓመቱ በ41 ጨዋታዎች ተሳትፎ 19 ጎሎችን ማስቆጠር ቻለ። እንደውም በውድድር ዓመቱ ማብቂያ ሰሞን ከጅሮና ጋር በነበረ ጨዋታ በልጅነቱ በችሎታው ሲያደንቀው የነበረውን የሮማ የወቅቱ አምበል ፍራንሲስኮ ቶቲን ቀይሮ ተጫወተ። ይህ ለሳላህ ልዩ ስሜት ነበረው። በዓመቱ ክለቡ ሁለተኛ ደረጃን ይዞ አጠናቀቀ። የሳላህ የሮማ ቆይታን በዚሁ አበቃ። እግር ኳሰኛው ከጣሊያን ወደ እንግሊዝ አቀና። ሊቨርፑል ሳላህን በክለቡ ታሪክ ከፍተኛ የተባለውን 36.5 ሚሊዮን ፓውንድ ከፍሎ አዘዋወረው። በሊቨርፑል የሚጫወት የመጀመሪያው የግብጽ እግር ኳሰኛም ሆነ። በዚህ ቤት የመጀመሪያው ጎሉን በፕሪምየር ሊጉ ዋትፎርድ ላይ፣ እንዲሁም በሻምፒዮንስ ሊጉ ሆፍኔም ላይ በማስቆጠር ጀመረ። በ2017-18 የውድድር ዓመት በሊቨርፑል ስራውን የጀመረው ሳላህ ገና በጅምሩ ደጋፊው የወሩ ምርጥ ተጫዋችነትን ማዕረግ ሰጠው። ሳላህ ጎል ማምረቱን ተያዘው። የውድድር ዓመቱ ሳይጋመስ በሳላህ ምክንያት ሊቨርፑል በአራት ተከታታይ ጨዋታዎች ሶስት እና ከዚያ በላይ ጎል በማስቆጠር ያሸነፈ የመጀመሪያው የፕሪሚየር ሊጉ ክለብ ተባለ። ክለቡን ከተቀላቀለ ፈጥኖ 20 ጎል ያስቆጠረ ሁለተኛው ተጫዋች ለመሆንም ቻለ። ይኸውም በ26 ጨዋታዎች ተሳትፎ የተገኘ ነው። ሳላህ በሊቨርፑል የመጀመሪያ ሃትሪኩን የሰራው በውድድር ዓመቱ መጋቢት ወር ላይ ከዋትፎርድ ጋር ሲጫወት ነበር። ተአምረኛው ሰው መጣልን ተባለ። እያደር እየደመቀ የመጣው ሳላህ በዚያው ዓመት ሚያዝያ ላይ የፕሮፌሽናል እግር ኳስ ማህበር የዓመቱ ምርጥ ተጫዋችነትን ክብርን አገኘ። በዚያው ሰሞን በሻምፒዮንስ ሊግ ውድድር ባስመዘገበው ውጤትም የመጀመሪያው የሊቨርፑል ተጫዋችነትን ክብርን ተጎናጽፏል በአመቱ በሁሉም የውድድር አይነቶች አርባ ሶስት ጎሎችን በማስቆጠር የሊቨርፑል የአንድ ውድድር አመት ሁለተኛው ከፍተኛ ጎል አስቆጣሪ መሆን ችሏል በፕሪምየር ሊጉ ደግሞ በ ሰላሳ ሁለት ጎሎች የሚንጊዜም ከፍተኛ ጎል አስቆጣሪነት ማዕረግን ይዟል ይህም የወርቅ ጫማ ተሸላሚ እንዲሆን አደረገው ይኸውም ሆኖ በውድድር አመቱ ሊቨርፑል አራተኛ ደረጃን ይዞ አጠናቀቀ በሻምፒዮንስ ሊጉ ደግሞ በሪያል ማድሪድ ዋንጫውን ተነጠቀ ጀምበር ግን ለሳላህ ገና እንደወጣች ነው። በ2018-19 ውድድር ዘመን ሳላህ አዲስ የረጅም ጊዜ ኮንትራት ፈረመ። ብቃቱን ጨምሮም ቀጠለ። በአውሮፓ ምርጥ ተጫዋች ዝርዝር ውስጥ በተደጋጋሚ ስሙ ሰፈረ። በታህሳስ ወር በዝነኛው የእግር ኳስ ባለሙያዎች የባላንዶር ሽልማት ስድስተኛ ደረጃን ይዞ አጠናቀቀ። በጥር ወር ሀምሳኛ የፕሪሚየር ሊግ ጎል ላይ ደረሰ። ይህም በነበረበት ዕድሜ ከዚህ ደረጃ ላይ የደረሰ አራተኛው ተጫዋች ለመሆን በቃ። መቼም የዚህ ሰው የኳስ ግስካሴ አስደማሚ ሆኗል። በ2019 ሚያዚያ ወር ላይ ለሊቨርፑል የተሰለፈበትን የጨዋታ ብዛት አንድ መቶ በማድረስ እና በከፍተኛ ጎል አስቆጣሪነት ታሪክ ተጋራ። በአመቱ ሊቨርፑል የሻምፒዮንስ ሊጉን ዋንጫ ሲያነሳ ሳላህ ግንባር ቀደም ነበር። ቶትንሃምን 2 ለዜሮ ሲያሸንፍ የመጀመሪያውን ጎል ያስቆጠረው ሳላህ ነው። ጎሏን በሻምፒዮንስ ሊግ ጨዋታ ታሪክ በፍጥነቷ ሁለተኛዋ ነበረች። ክለቡ በውድድር ዓመቱ በፕሪሚየር ሊጉ 97 ነጥብ ሰብስቦ ሁለተኛ ሆኖ ያጠናቀቀ ሲሆን ይህም በታሪክ ከፍተኛ ነጥብ ይዞ ሁለተኛ ሆኖ የጨረሰ ክለብ አድርጎታል። ይህ ሁሉ በግብፃዊ ጥበበኛ ሞሳላህ የመጣ ነው። 201920 የውድድር ዓመትም ለሞሳላህ መልካም ነበር። በዓመቱ ታህሳስ ወር ላይ በፕሪሚየር ሊጎ አንድ መቶኛ ተሳትፎውን በሊቨርፑል አድርጓል። በዚያው ሰሞን ሊቨርፑል የፊፋ የክለቦች ዓለም ዋንጫን ሲያሸንፍ ሳላህ የወርቅ ኳስ ሽልማትን አሸንፏል። ሳላህ በሶስት ተከታታይ የውድድር ዓመታት ከሃያ ጎል በላይ በማስቆጠር የመጀመሪያው የሊቨርፑል ተጫዋችነትን ማዕረግን ያገኘውም በዚያው የውድድር ዓመት ነው። በዓመቱ ሳላህ የፕሪምየር ሊጉን ዋንጫ አንስቷል። ይህ ለሊቨርፑል ከ30 ዓመታት ጥበቃ በኋላ የተገኘ ነበር። በዚህ ሁሉ ጉዞ ግብፃዊው እግር ኳሰኛ ሞሐመድ ሳላህ ከነሙሉ ብቃቱ ነው። 2021 የውድድር ዘመን ተጀምሯል። ሳላህም የጎል ማሽኑን እንዳስነሳ ነው። በዓመቱ የመጀመሪያ ጨዋታ በሀትሪክ ጭምር ማሸነፉን ተከትሎ በአራት ተከታታይ የውድድር ዓመታት የመጀመሪያ ጨዋታዎች ጎል ያስቆጠረ የሊቨርፑል ተጫዋች ሆነ። ይህ በፕሪሚየር ሊጉ ታሪክ ደግሞ ሁለተኛው ሰው ያደርገዋል። በዚህ ጊዜ ሳላህ በ159 ጨዋታዎች ተሳትፎ 100 ጎል በማስቆጠር በሊቨርፑል ታሪክ ሶስተኛው ከዚህ ደረጃ ላይ የደረሰ ፈጣን ተጫዋች ሆኗል። እንዲህ እንዲያያለ ወደ 2021-22 የውድድር ዘመን የተሻገረው ሳላህ አንድ መቶኛ የፕሪሚየር ሊግ ጎል ላይ የደረሰውም በዚህ ወቅት ነው። ሳላህ በዘጠኝ ተከታታይ ጨዋታዎች ሁለት ጎል በማስቆጠር በሊቨርፑል ታሪክ የመጀመሪያው ሰው ለመሆን የበቃውን በዚሁ ውድድር ዓመት ነው። በዓመቱ ፕሪምየር ሊጉ ላይ ከፍተኛ ጎል አስቆጣሪ የአፍሪካ ተጫዋችም ሆኗል። የውድድር ዓመቱ ምርጥ ጎል ተብላ የተመረጠችውም ሳላህ ማንቸስተር ሲቲ ላይ ያስቆጠራት ነበረች። በዓመቱ ሊቨርፑል በፕሪምየር ሊግ እና ሻምፒዮንስ ሊግ ውድድሮች ሁለተኛ ሆኖ ያጠናቀቀ ሲሆን የካራቦ እና ኤፍኤ ዋንጫዎችን ግን አንስቷል። ሞ ሳላህ በአመቱ ሶስተኛው የወርቅ ጫማ ሽልማትን አሸንፏል። ከአመት ወደ አመት እየሞቀና እየደመቀ የመጣው ሞ ሳላህ በ20222023 የውድድር ዘመን የኮንትራት ውል ማራዘሚያ ፈርሞ በሊቨርፑል ቀጥሏል። ሳላህ በዚያ የውድድር አመት በሻምፒዮንስ ሊግ የምንጊዜም ፈጣን ሃትሪክ የሰራበት በባላንዶር ሽልማት አምስተኛ ደረጃን የያዘበት በአውሮፓ ውድድሮች ከፍተኛ ጎል አስቆጣሪ የሆነበት ከማንቸስተር ዩናይትድ ጋር በተደረጉ አምስት ተከታታይ ጨዋታዎች በሊቨርፑል ታሪክ ጎል አስቆጣሪ መሆኑን ያረጋገጠበት ጎሉን 303 በማድረስ በግብፅ ተጫዋቾች ታሪክ ቀዳሚ መሆን የቻለበት እና ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ለመጀመሪያ ጊዜ ሃትሪክ የሰራበት ነበር። ሊቨርፑል በአመቱ በፕሪምየር ሊጉ አምስተኛ ሆኖ አጠናቋል። ይህም ቢሆን ሳላህ ከነብቃቱ ነበር ወደ 2023 24 የውድድር ዘመን የተሻገረው። በውድድር ዓመቱ መጀመሪያ የሳውዲ አረቢያው አልኢትሃድ ክለብ በ150 ሚሊዮን ፓውንድ ለማዛወር ጥያቄ ቢያቀርብም ሊቨርፑል ውድቅ አድርጎበታል። በዚህም ሳላህ ለሊቨርፑል በርካታ ጎሎችን አስቆጥሮ ሪከርዶችንም ሰባብረዋል። በውድድር ዓመቱ የሊቨርፑል ምርጥ ተጫዋችነትን ማዕረግን ለአራተኛ ጊዜ አግኝቷል። ይህ ዓመት አሰልጣኝ ዩርገን ክሎፕ በክብር የተሰናበቱበት ነበር። ሊቨርፑልም ሶስተኛ ደረጃን ይዞ ማጠናቀቁ ይታወሳል። የጎል ማሽኑ ሳላህ ግን በተያዘው የውድድር ዓመት 2024/25ን ብሶበታል። በአመቱ እስከ መጋቢት መጨረሻ ድረስ በ30 የፕሪምየር ሊግ ጨዋታዎች 27 ጎሎችን ያስቆጠረ ሲሆን 17 ጎል የሆኑ ኳሶችን አመሻሽቶ አቀብሏል። በውድድር አመቱ ሊቨርፑል ከሻምፒዮንስ ሊግ ኤፍኤ፣ እና ካራባ ዋንጫዎች የተሰናበተ ቢሆንም የፕሪምየር ሊጉን ዋንጫ የማንሳት እድሉ የሰፋ ሆኗል። በዚህ ላይ የሳላህ ሚና በእጅጉ የጎላ ነው። በጠቅላላው ለሊቨርፑል በ645 ጨዋታዎች 320 ጎሎችን አስቆጥሯል ነው የሚባለው። ይህ እጅግ የገዘፈ ታሪክ ነው። መሐመድ ሳላህ በሊቨርፑል እያሳየው ካለው ድንቅ ብቃቱ ባሻገር በግብጽ ብሔራዊ ቡድንም አበርክቶ ከፍተኛ ነው። ለሀገሩ ከ20 ዓመት በታች ቡድን ጀምሮ እስከ ዋናው ብሔራዊ ቡድን በአፍሪካና የዓለም ዋንጫዎች ጭምር 105 ጊዜ ተሰልፎ ስልሳ ጎሎችን ማስቆጠር ችሏል። ይሁንና እስካሁን የአፍሪካ ዋንጫን ማንሳት አልቻልም። ሁለት ጊዜ ሁለተኛ ሆኖ አጠናቋል። ግብፅ ከ25 ዓመታት በኋላ ወደ ዓለም ዋንጫ እንድታልፍ ያደረገው ሞሳላህ ነው። መሐመድ ሳላህ ባለትዳርና የሁለት ሴት ልጆች አባት ሲሆን በሀገሩ ግብጽ በህዝቡ ዘንድ ተወዳጅ ነው። እንዲሁም በ2018 በነበረው ፕሬዚዳንታዊ ምርጫ ከአንድ ሚሊዮን በላይ መራጮች በድምፅ መስጫ ወረቀቱ ላይ የሳላን ስም ጽፈው የድምፅ መስጫ ሳጥኑ ውስጥ አስገብተውም ተገኝተዋል ነው የሚባለው። መሳላህ በበጎ አድራጎት ስራው በንቃት የሚሳተፍ ነው ይባልለታል። በትውልድ መንደሩ ናግሪክ ትምህርት ቤት እና ሆስፒታል ግንባታን ጨምሮ ነዋሪዎችን ከድህነት ለማውጣት የሚያግዙ ስራዎች ላይ እየተጋ ነው ተብሏል። ይሄኛው ታሪክ ግን አስገራሚ ነው። በአንድ ወቅት የቤተሰቦቹ ቤት ይዘረፋል። በዚህም የሳላህ አባት ዘራፊውን ለማስቀጣት በሂደት ላይ እያለ ሞሳላህ አይሆንም አለ። ይህ ሰው ገንዘብ ቢቸግረው ነው ለዘረፋ የመጣው ብሎ ተከራከረ። በዚህም ከአባቱ ጋር መግባባት ላይ ደረሰ። ለዘራፊውም ገንዘብ በመርዳት የራሱን ስራ እንዲጀምር አደረገው። ይህ ምናልባት ከሩህሩህነት ጥጎች አንዱ ሊሆን ይችላል። ሞሳላህ ለአራት መቶ ሀምሳ ቤተሰቦች ገንዘብ በየወሩ በቋሚነት ይረዳል። ለሀገሩ መንግስትም በአንድ ወቅት የኢኮኖሚ ቀውስ ውስጥ ሲገባ 3000 ዶላር ድጋፍ አድርጓል። በ2022 በግብፅ ቃጠሎ ለደረሰበት ቤተክርስቲያን ማሰሪያም 3 ሚሊዮን የግብፅ ፓውንድ ለግሷል። ሳላህ በእስራኤል ጦር አማካኝነት በጋዛ እየደረሰ ያለው እልቂት እንዲቆም ተከታታይ ጥሪ ያደረገ ሲሆን መጠኑ ያልተነገረ የገንዘብ ድጋፍ ማድረጉ ተሰምቷል። ሞ ሳላህ ካለው ተወዳጅነት የተነሳ የሊቨርፑል ደጋፊዎች የግብፅ ንጉስ ይሉታል። ሚዲያዎች ደግሞ ፈርዖኑ በሚል ቅጽል ስም ይጽፉለታል። ግብፃውያንም አራተኛው ፒራሚድ ብለው ይጠሩታል። ሰላሳ ሁለቱ ዓመቱ ላይ የሚገኘው መሐመድ ሳላህ ከሊቨርፑል ጋር ያለው ኮንትራት እየተጠናቀቀ ቢሆንም የእግር ኳስ ህይወቱ ግን መቀጠሉ አይቀርም። የስኬታማ እግር ኳሰኞች ትልቁ ሽልማት ባላንዶርም ለሱ የሚታሰብ ነው። የሆነው ሆኖ ቀጣይ መዳረ